በአሳለፍነው አመት መጨረሻ ላይ በቀድሞዋ ታዋቂ ዘፋኝ በአሁኗ ዘማሪት ዘሪቱ ከበደ ተጽፎ በሕንጸት መጽሔት አዘጋጁ ጋዜጠኛ ሚኪያስ በላይና ሙዚቀኛ ኢላሻ ፍቃዱ ያርቶወት ስራው ተሰርቶለት በእውቁ የመጽሐፍ ቅዱስ አስተማሪ ዶክተር ማሙሻ ፋንታ በአቃቤ እምነት ስራው ለአመታት በምናውቀው በመጋቢ ጳውሎስ ፍቃዱ እንዲሁም እረኛ የተሰኘውን ተወዳጅ የቴሌቪዥን ድራማ ጨምሮ በርካታ ድርሰትና ዝግጅት ስራዎቿ አንቱታን ባተረፈችው ደራሲና ጋዜጠኛ ዜብ ወርቁ አስተያየት ተሰጥቶበት ረሆቦ ታታሚዎች ታትሞ በቤዛ ቸርች ተመር ተጨርቆ ለንባብ ይበቃል። ልጅነት እስከ ልጁነት የተሰኘው መጽሐፍ በስፋት እያነጋገረ ቀጥሏል። በ12 ምዕራፎች ተከፋፍለው በ152 ገጾች ተሰድረው ለዘሪቱ የበኩር ልጅ ክርስቲያን ላቃቸው ማስታወሻ ሆነው የወጣው ይህ መጽሐፍ ክርስቲያኖች መንደር አልፎ በማያምኑ ሰዎች ዘንድም አነጋጋሪ የሚዲያዎች ወቅታዊ አጀንዳ ሆኗል። በተለይም ዓለማውያኑ ሚዲያዎች ዘሪቱ ከብዙ ሰው ጋር ተኝታለች፣ ከብዙ ወንዶች ጋር ወሲባዊ ግንኙነት መፈጸሟን አመነችና የመሳሰሉ እርሶችን እየሰጡ እያሰራጩት የእሷን ስል ማጥፋት የቤተ ክርስቲያንን ስም ባልሆን ነገር ለማንሳት ሲጥሩ በስፋት እየተመለከትን እንገኛል። ለመሆኑ ዘሪቱ በመጽሐፏ ምን አለች? እነሱ እንደሚሉትስ ነገሩ የሚያነጋግርና ነውር ነገር ተጽፎበታል ወይ? ከሆነስ እነ ዶክተር ማሙሻን የሚያህሉ መጽሐፉን ቀድሞ ያነበቡና አስተያየት የሰጡ ታላላቅ ሰዎች እንዴት ይህንን ነገር ተመልክተው ዝም አሉ የሚሉ ጉዳዮችን ልናስቃኛቸው ወደ እናንተ ሰመትሰናል። አብራችን ቆዩ። በዚህ አጋጣሚ በገጠመን የግል ችግር ምክንያት ለወራት ከሚዲያ ረቀን ስለነበር ሚዲያችን በመጠኑ መነቃቃት ስለሚያስፈልገው ሰብስክራይብ፣ ላይክ እና ሼር በማድረግ ከጎናችን እንድትቆሙ በአክብሮት እንጠይቃለን። የስጋ ነገር ማሰብ ሞት ነው። የስጋን ነገር ማሰብ ሞት ነው። የመንፈስን ነገር ማሰብ ግን ህይወትና ሰላም። ለኃጢአት የተገዛ አይምሮ ከእግዚአብሔር ጋር ጠበኛ ነው። ለእግዚአብሔር ህግ አይገዛም፣ መገዛትም አይችልም። አነጋጋሪዋ ዘሪቱ በመጽሐፏ ምዕራፍ 1 ገጽ 11 ላይ እንዲህ ብላ ትጀምራለች። ይህ የህይወቴ እጅግ አስቸጋሪውና ፈታኝ ወቅት ነው። ስትኖር ሁሉ ባልጋ ባልጋ የሆነላት የሕይወትን ውጣውረድ ውረድ ለመጀመሪያ ጊዜ እየተዋወቀች ያለች ሴት ባልሆንም፣ አሁን ያለሁበት ሁኔታ፣ ይህ ወቅት ግን ከእስከዛሬ ሁሉ ከባዱን ፈተና እያየሁበት ያለ ነው። እያለፍኩበት ያለሁት ፈተና በውስጤ ካለው ፅንስ መፈጠር ጋር የተያያዘ ነው። አሁን ነፍሰ ጡር ነኝ። የ19 ሳምንታት ፅንስ በውስጤ አለ። የአሁኑ እርግዝናዬ ከዚህ ቀደም ከነበሩኝ ሶስት እርግ ዝናዎች የተለየ ነው። አሁን ጸንሽ ያለሁት እንደከዚህ ቀደሙ ሳይሆን ከትዳር ውጭ ነው። ሶስት ወንድ ልጆች ካገኘሁበትና ለዓመታት ቀስ በቀስ በመላቀቅ ሂደት ውስጥ ከነበረው ትዳሬ ሙሉ ለሙሉ ከወጣው ሁለት ዓመታት ሊሆኑኝ ነው። በእንደዚህ አይነት ሁኔታ የጸነሰች የመጀመሪያዋ ሴት አይደለሁም። እንደውም በመኖርበት ዘመን ራሳቸውን የሚያስተዳድሩ ሴቶች የልጆቻቸውን አባቶች ባሎች ሳያደርጉ ወልደው የማሳደግን ልማድ በፈቃደኝነትና በነፃነት የሚለማመዱበት ዘመን ነው። ነገር ግን ይህ ከኔ እምነትና የህይወት መርህ በተለይም ከተወሰኑ ዓመታት ወዲህ ጥብቅ የከያስኩት የኢየሱስ ተከታይነቴ ጋር የማይስማማ ነው። ያለሁበት ሁኔታ በእግዚአብሔር ጸጋ ወደ ተሻለ ብስለትና ደረጃ እንደመጣሁበት ከማምነው ከመንፈሳዊ ጉዞዬ ጋር የማሄድ ፈጽሞ የሚጣረስና ለእኔም ሆነ በቅርብ ለሚያውቁኝ ሁሉ ለማመን የሚቸግር ነው እያለች ገና የመጽሐፉ የመጀመሪያው ገጽ ከተዳሯ ውጭ ያውም ደግሞ በጌታ ከሆነችና ድና የዘላለም ህይወት ከተቀበለች በኋላ በማርገዟ ነገሩ ያስከተለባትን እጅግ ጥልቅ ሐዘን እንዴት ይወጣዋል የሚለውን ፈተና በመዘርዘር ትጀምራለች። በእርግጥ የዘሪቱ አድናቂዎችና ወዳጆች ወደ ጌታ በመምጣቷ ደግሞ በእጅጉ የተደሰቱ ወገኖች መጽሐፉን በጉጉት ገዝተው ሲያነቡት ገና በምዕራፍ አንድ ገና በመጀመሪያው ገጽ ይህንን ዱብዳ ሲያነቡ መደንገጣቸው፣ መገረማቸው አይቀርም። ዘሪቱ ከዚህ እሷ ያለ መጠን ካዘነችበት ገጽበት አንባቢያን ከድንጋጣያቸው ገና ሳይወጡ ሁለተኛው ገጽ ላይ ወደ ኋላ አራት አስርት ዓመታትን ተመልሳ ከወልደቷ እስከ ልጅነቷ ከቤተሰቦቿ እስከ ቤቷ የልደት ቀኗን ከሚጋራት ወንድሟ እስከ ሰፈራቸው ጠንቋይ ከ1993ቱ የመንግስት ለውጥ እስከ 2011 የዶክተር አካባቢ መምጣት ተገጠመኞቿ እጅግ ጥልቅ ስለነበረው የእግር ኳስ ፍቅሯ ከ1994 የዓለም ዋንጫ እስከ ዩሮ 96 ከምትወደው የእንግሊዝ ብሔራዊ ቡድን እስከምትወዳቸው ተጫዋቾች አሌን ሸረርና ፖል ጋስኮኝ ከምትደግፈው የመብራት ኃይል ክለብ እስከ አዲስ አበባ ስቴዲየም ከቅዱስ ጊዮርጊስ ተጫዋቹ ፍቅረኛዋ እስከ ስቴዲየም ከገባሽ ፈነክትሽ ያለው ዛቸ ሙዚቃ ከጀመረችበት ቅጽበት እስከ በገና ስቱዲዮ ኤልያስ መልካ እስከዮ መኮንን መላመላ ሙዚቃ ካመጣላት ዝና እስከ ዘሪቱ አልበም ከዛም ወደ ጌታ ስለመጣችበት አጋጣሚ እንዴ ወደ ሰማኒያዎቹ አንድ ወዳ አሁን እየተመላለሰች ውድቀቷን፣ መነሳቷን፣ ጥንካሬዋን፣ ድክመቷን እጅግ ደስ በሚል ያጸጻፍ ስልት ጽፋ በውብ ብእሯ ተይባ አድርሳናለች። በእርግጥ ዛሬ ስለ መጽሐፉ ልተነትንና ስለ ስነ ጽሑፍበቱ ላወራ ወደዚህ አልመጣውም፣ ከሰሞኑ በብዙ ሚዲያዎች በስፋት መነጋገሪያ ስለሆነ ጉዳይ ላወራ እንጂ። ወንዶች ጋር ተኝቻለሁ ዘሪቱ ከበደ የቀድሞ ዋ ባላ አጭር ጸጉሯ አቀንቃኝ የአሁኗ መንፈሳዊቷ ዘማሪ ዘሪቱ ከበደ ከሰሞኑ ባሳተመችው መጻፏ ኑዛዜ መሰለ ግለ ታሪኳን የፍቅርና የትዳር ህይወቷን ገመና ጭምር ብትሰሙት ብለን የመረጥነውን የአርቲስቷን አነጋጋሪ ታሪክና ኑዛዜ በየፈርዱ አሰናድተነዋል። መቼም ቢሆን በድንግልና ያገባሁት ባሌንገላ ለሌላ አሳልፌ ሰጥጣለሁ ብዬ አስቤ ያላውቅም ነበር። በትዳር ህይወት ውስጥ እያለች ከሌላ ሰው ጋር የፍቅር ግንኙነት በመጀመሯ ምክንያት ትዳሯን ለማፍረስ የተገደደችው ዘሪቱ ብዙ ስለ ራሷ ያልሰማናቸውን ጉዳዮች ዳሳለች። በጊዜው የተፈጠረውን ችግር ማለትም ከሌላ ሰው ፍቅር እንደያዛት በተሰማት ሰዓት ራሷን ለመቆጣጠር ብትሞክርም ሊሳካላት ስላልቻለ ለባለቤቷ እውነታውን በማሳወቋ ምክንያት እንግዲህ ትዳሯ ሊፈርስ ይችሏል። የነገሩ መነሻ ዘሪቱ በመጻፏ 11ኛው ምዕራፍ 123ኛው ገጽ ላይ ትዳር ሴትነት የፍቅር ሱስና የውድቀት አዙሪት በሚል ርዕስ ያስነበበችው ጽሁፍ ነው። ጽሑፉ እንደወረደ እንዲህ ይላል። ትዳር ሴትነት የፍቅር ሱስና የውድቀት አዙሪት ሚስት በነበርሁባቸው የመጨረሻዎቹ ዓመታት በተለይም ትዳሬ ዳን አይዳን ባለየበት ሽግግር ወቅት ተገቢ ባልሆኑ የፆታዊ ግንኙነት ንክኪዎች ውስጥ አልፌ ያለሁ ወደ መለየት እየተንደረደርን ከነበርንበት ሰሞኑ አስቀድሞ በጥቂት ገጠመኞችም እንደዚያው እንደውም ለተወሰነ ጊዜ እንደ ልክፍት በሆነ ደረጃ የፍቅር ስሜት ጡዘት ሱሰኛ ሆኜ ነበር። ከነባር ሞራል አቅሜና ቀጥሎ ከደረስኩበት መንፈሳዊ መረ በተቃራኒ በዚህ ወጥ መርተ ይዤ ራሴ እንደጋገም ያገኝ ነበር። ይህ በሌላ ቋንቋ እግዚአብሔር ባሰብልኝ እርስን የመምሰል ጎዳና እንዳልጓዝ ጠላት በውድቀት አዙሪት ውስጥ ለአመታት ተጠፍሬ እንድቆይ ያደረገበትና የህይወቴ ፍሬያማነት የተጻረረበት ክፉ ስልቱ ነበር። ጌታን እከተላለሁ ብዬ ከወሰንኩበት ጊዜ ጀምሮ እውነተኛ ድነት መሰረት የሆነውን ጸጋን በደንብ ሳልረዳ በፊት ፍላጎቴ ጌታን እንደ ቃሉ ፍጹም ልብና መሰጠት ለመታዘዝ ነበረ። በሚያስገርም ሁኔታ ወደ እምነት መንገድ ከመግባቴ በፊት በዚህ ጉዳይ ብዙ ትግል አልነበረኝም። በድንግልና ያገባው ከመጽሐፍ ቅዱስ መረዳት የተነሳ ባይሆንም እውነተኛና ዘላለማዊ ፍቅር በወንድና በሴት መካከል ሊኖር እንደሚችል ከነበረኝ እምነት የዋህነትና ተስፋ የተነሳ ከአንድ ወንድ በላይ እርቃኔን አያየኝም የሚል አቋም የነበረኝ ሴት ነኝ። ከመጀመሪያውም ለአቅመ ሔዋን ከደረሱበት ጊዜ ጀምሮ የፍቅር አድናቂ ሮማንቲክ የሚባሉ ሰዎች አይነት ነበርኩ። የፍቅርን ስሜት የምወድና የምፈልግም ነበርኩ። ሆኖም ግን አካላዊ ወደሆነው ግን ነት ለመግባት የማልደፍርና የምጠነቀቅ ነበርኩ እስከ ኋለኞቹ ዓመታት ድረስ በግል የሀሳብ ምልልሴና በቅርቤ ካሉ ጥቂቶች ጋር ምናልባትም የፍቅር ሱሰኞች የሚባሉ አይነት የነበሩ ሳሎ እንደማልቀር ተነጋገር ያውቃሉ። በተለይም በመጀመሪያ የመቀራረብ ጊዜ ውስጥ የሚፈጠረውን ከፍተኛ የስሜት ድምቀትና አዲስን ሰው በፍቅር ስሜት ውስጥ ስናውቀው ያለውን አስማጭ ጊዜያዊ ደስታ ያለልክ ወደው ነበር። አዲስን ዓለም በመተዋወቁት ያለውን የአሳሽ ኤክስፕሎረር ደስታና ጉጉት ተከትዬ ጥቂት የማይባሉ የጾታ ተቃራኒዎችን ሕይወት ጉብኝ ተገኝቼ መጥቻለሁ ጭንቁ አሳሳቢውና አጓጊ የሚያደርገው እርግጠኛ ያለመሆን ስሜት በነገሮች ግልጽነት ሲረግብ ነው መስጦኝ የሰነበተው ሰው ለመጀመሪያ ጊዜ ያለምንም አጋዥ ስሜት ስመለከተውና ከማንም የተለየ እንዳልሆነ ሳስተውል የሚፈጠረው ጭርታና ባዶነት ከባድ ነበር እወድ የነበረው ራሱን መውደድን ስለነበር አብሮኝ ካለ ሰው ጋር ትክክለኛ ማንነት የምተዋወቀው ሲያክለፈልፈኝ የቆየው ስሜት መጥፋት ሲጀምር ነው መልካቸውን እንኳን አጣርቼ የምመለከተው ያን ጊዜ እንደሆነ አስታውሳለሁ ውስጤ ለጓጓለት ስሜት ሲል ካክቦና ኳኩሎ የተቀ በለው ሰው ስሜቱ በረገበ ጊዜ እርቃኑ ይገለጥና ከዚያ ሰው ጋር የሚያስቀጥል አቀማጣ አለው። እውነት ሳይሆን ወረት እንደሆነ በደረስኩበት ጊዜ ሁሉ ትክክለኛውን ግንዛቤ እስካገኝ ድረስ የነገሩን ገለባነት በመጋፈጥ ከጊዜያዊነቱ የተነሳ የጠለቀን ትርጉም በመፈለግ ፈንታ ከሚቀጥለው ሰው ጋር የተሳካ እንደሚሆን ተስፋ በማድረግ ደጋግሜ የፍቅርን ስሜት ከፍታና ዝቅታ አይቻለሁ። ነገሩ የምስኪኖች ድካም፣ የጅል አፍቃሪዎች ሮማንቲክ ፎልስ አለማወቅ ነው። እኔ ደግሞ ከነሱ አንዷ ነበርኩኝ። ከዚህ ድካም ከጌታ የተነሳ አርፌ ያለሁ የምልበት ወቅት ከመምጣቱ በፊት ረዘም ላለ ጊዜ አርፌ የቆየሁት በትዳር ውስጥ በነበርኩባቸው የመጀመሪያዎቹ ዓመታት ነበር። የልጆች አባት ከሆነው ከላቃቸው መንግስቱ ጋር የፍቅር ግንኙነት ከመጀመራችን በፊት በነበረኝ ጥቂት አጫጭር ግንኙነቶች ሁሉ የግንኙነቶቹ ጀማሪ፣ ተቆጣጣሪና ፈጻሚ እኔው ነበርኩ። ላቃቸው እንዲህ ላለው ጨዋታ የተመቸ አልነበረም። ስሜታዊነት የራቀውና የሚያደርገውን ሁሉ አስቦና ወስኖ ያደርግ የነበረ ሰው በመሆኑ የሰጠሁትን ገጸ ለመጫወት ፍቃደኛ አልነበርም። የሚፈልገውን የሚያውቅ አዎና ያለው ማንኛውም ሰዓት ራሱን ለመሆን እውነትን ለመናገር ፍርሃት የሌለበት በመሆኑ ላምነው እንደምችል ተረዳው። ከእርሱ በፊት እንደለመድሁት እንዳሻኝ ልነዳውና ቀላቅዬ ማስኬደው ምናባዊ ጥሰት ውስጥ ልጨምረው ባለመቻሌ እንደ ልማዴ በቅዠት ሳይሆን ከአክብሮት ጋር የእውነት እንድወደው ሆኖ ነበር። ከዚህ የተነሳ ከእርሱ ጋር በተመጣጠነ እርምጃ ለመሄድና ግንኙነትን በይፋ ለመጀመር የአመታት ጉዞ ፈጅቶብኝ ነበር። ከመቼው ይዞኝ ከመቼው እንደሚለቀኝ ግር ለኝ የነበረው የፍቅር ስሜት እርሱ እንደፈለገ እንጂ እኔ እንደፈለግሁት ሁሉ ላደርገው የምችለ ሰው ባለመሆኑ ምክንያት በነፋስ ሳይወሰድ ቀረ። በተራጋ መንፈስ ጤነኛ በሆነ ሁኔታ ለጥቂት ጊዜያት አብረን ከቆየን በኋላ እንደሰው ሳይሆ ደጋፊው እንደ ራሳችን ደጋሽም ተጋባዥም ዳሪም ተዳሪም ራሳችንን በነበርንበት መንገድ ተጋባል። አብረ መኖር ከጀመርም በኋላም እውነተኛ መዋደድን ተዋወቁ። ብዙ የተለፋበትና እውነተኛ ፍቅር የነበረበት ትዳር በመለያየት መደምደሙ ያሳዝናል። ስለዚህ ባሰብኩ ቁጥር እናቴ ከራሷ ሕይወት ጋር አያይዛ ልጅነት የሚጎዳውን ያህል ጠላት የማይጎዳም የምትለው አባባል ይታወሰኛል። እኔ የ21 ዓመት እርሱ ደግሞ የ23 ዓመት ወጣቶች እያለን ነበር የተጋባ ነው ልጅነታችንና አመጸኛነታችን ከታላለቆቻችን ለረዥም ዓመት ትዳር ሳር የሚባለውን ተቋም በአግባቡ እንዲሰራ ያደረገውን ተሞክሮ በመውሰድ ለጋብቻችን አስተማማኝ መሰረት በእውቀት እንዳንጥል ምክንያት ነበር። ሁለታችንም ባህላውያን ያልነበርንና ባህላዊ ናቸው ብለን ለምናሰባቸው ሰዎች የጋራ ንቀት የሚሰማን ነበርን። ከዚህ የተነሳ ከእነሱ ልንማር እንችል የነበረውን የጋብቻ ጥበብ መማር ሳንችል ቀርተናል። ምንም አይነት ባህላዊ ይዘት በሌለው መንገድና እንዲሁም ባህልና ማህበረሰባችን ከፍ አድርጎ የያዘውን ልማድ ተግባሪ የሚሆን ግዴታ እንደሌለብን ለማሳየት በተለምዶ ሚስቲቱ ነጭ ሙሽራ ሙሽራው ጥቁር በሚለብሱበት አይነት ዝግጅት እኔ ጥቁር እርሱ ደግሞ ነጭ ለብሶ ተጋባን ከላይ እንደጠቀስኩት አንድም ተጋባዥ አልነበረም ምስክር ካለም እግዚአብሔር ብቻ ነበር ለጋብቻችን ማረጋገጫ ህጋዊ ሰርተፍኬትም አልነበረንም ቃላቸውን የማያምኑ ፍቅርን የማያውቁ ሰዎች ልምምድ እንደሆነ በጋራ አስበን ንቀን ተው ነው በቃ ባህላዊ ነገር ላይ በአንድ ልብ አመፅን ያስኬዳል ባልነው መንገድ ትዳርን ጀምር ነው። ሰው የሚያደርገውን ሁሉ ያለ ጥያቄ የሚያደርጉ ወጣቶች አለመሆናችንን በወደውም በአንዳንድ ነገሮች ብዙሃኑን ብንመስል የምናተርፍበት ብዙ እንዳለ አስተውለን ቢሆን ኖሮ መልካም ነበር እላለሁ። ይህና ፈጥነን ወደ ብስለት ያልደረስንባቸው ሌሎች ህይወት አቅጣጫዎች የፈጠሩት መጎዳዳት እንጂ አለመዋደድ ለመለያየታችን ምክንያት አልነበረም። ላቃቸውን ካወኩና አብሬው በትዳር መኖር ከጀመርኩ በኋላ ለኢየሱስ ተመስ ከወደግኩበት ጊዜ ድረስ የጊዜው አመላኮቼ ኪነጥበብና ራሱ ላቃቸው ሰጥተው ነበሩ። ከኢየሱስ ትምህርት ጋር በተዋወቁኝ ጊዜ ጌታ ቦታውን ወሰደ፣ ትኩረቴም በእርሱ ተወሰደ። በሚያሳዝን ሁኔታ በዚያ የመንፈሳዊ ለውጥ ውስጥ ሳልፍ ባሌ ባይቀውመኝም አብሮ ሊሆን ባለመቻሉ ጊዜና መጠጋጋቴ ከእርሱ ይልቅ በተመሳሳይ ጉዞ ውስጥ አብረውኝ ከነበሩት ጋር ይሆን ጀመር። በዚህ ምክንያት ፍጹም መያያዙ የነበረው የኔና የላቃቸው ግንኙነት መጠነኛ ክፍተት ተፈጠረበት። በግንኙነታችን መካከል እየተለመደ የነበረው እንደ ፈጠራ ባለሙያነቴ ያስፈለገኝና እንደ በጎ ያዩ የነበረው የጊዜ ነጻነት አስፈላጊ ከሆነው በላይ ሊሆን ሊሆን ጀመር። ያኔ ነጻነቱ ስለተመቸኝና ወደፊት ሊፈጠር የሚችለውን ችግር ባለማወቄ በወቅቱ በወደውም አንድነታችንን የጎዳና ርቀታችንን በመካከላችን የፈጠረ እንደሆነ እረዳለሁ። ለባል የነበረኝ የተገለጠ ፍቅርና በባህሪ የታማኝና ግልጽ መሆኔ በግንኙነታችን ላይ የመጡትን አይነት ችግሮች መቼም ይመጣሉ ብሎ የሚያስጠረጥር አልነበረም። የድካም እንግልት የከፋ የሆነውና ስጠመድ ስታገል ሳመልጥና ሳገግም ያለውን ሂደት የደጋገምሁበት አዙሪት የናኘው ከእምነት አንጻር ጋር እንደ ልቤ እንደ ስጋዬ ፍቃድ እንዳልሆነ የሚገድበኝ ነገር ከመኖሩ ጋር ባለው ግጭትና የስሜት ትንቅንቅ ነበር። ቀረብ ባሉ አመታትም እምነቴንና ማንነቴን የሚጨቁን ሁኔታ ተገቢ ያልሆነውን አድርጌ የማውቅባቸው አጋጣሚዎች ሁሉ መጨረሻቸው ክፉ ድብርት እንደነበር አስታውሳለሁ። ወይ ለዚህ ነው እንዴ የሚያስብል ጨካኝ ቁጭት አሳልፎ የሚያጋልጥና በክስረት ስሜት ለሚዋጋ ፍጽም አሳልፎ የሚሰጥ ድካም ነበር። ነገሩ ይሰጠኝ ከነበረው ጊዜያዊ ደስታ ይልቅ ሲያልፍ የሚሰማኝ ጥልቅ ጸጸት እጅግ ብርቱና ችግሬ ምንድን ነው ስሮን ዊዝሚ በሚል አስጨናቂ እንቆቅልሽ ውስጥ የሚጥለኝ ነበር። መዘዙና በንክኪዎች ውስጥ የሚፈጠረው ብዙ የልብ መሰባበርም የራሱን ዋጋ የሚያስከፍል ነበር። ድንገት መጥቶ አለሜን አፈር ያደርግ የነበረው ድካም ወረቱን ሲጨርስ ወይም መወቀሴ ለእውነተኛ ንሳ ካበቃኝ በኋላ ቁጭቴን የከፋ የሚያደርገው ለጌታ ካለኝ ፍቅርና እርሱም እንደ ቃሉ በእውነት ለመከተል ካለኝ መሻት በምንም አብሮ ሊሄድ የማይችል ድካም መሆኑ ነበር። አይደለም ዝሙትን የመሰለ በገዛ ስጋ የሚደረግ ትልቅ ኃጢአት፣ በተለምዶ ቀለል ተደርገው የሚቆጠሩ በድፍረት የምን ልንለማመዳቸው ከመሆናቸው የተነሳ የእግዚአብሔር ቃል ያልከለከላቸው የሚመስሉ ትንንሽ ስህተቶች እንኳን ሳይቀር ላለመፈጸም የምጠነቀቅ ሴት ነበርኩ። ጌታን ለምታዘዝም እንደደረስኩበት መረዳት ለራሴ የሚሆን ለልጆች ሳልሳሳ በኑሮ የዋጋን የምከፍል ነበርኩ። መቼም ቢሆን ያለ ወቀሳ መተላለፌን አቅልዬ ሁለት ህይወት በልበ ሙሉነት ስኖር አላስታውስም። ያኔ የሚሆን አሁን ከራሴም ሆነ ከሌሎች የኢየሱስ ተከታዮች የደቀ መዝሙርነት ማስረጃ በህይወቴ መግለጥን አግባብ አጥብቄ የማምንና ለዚህም የምተጋ የመተላለፌን ዝንባሌ በማስ በማስተውል ጊዜ በፍቅር ለመገሰጽ የማልፈራና ቀላሉ ከድካሜ መላቀቅ ግን የቻልኩ ሴት አልነበርኩም። እንደውኑ ከምረዳውና ሰዎች ምናት ብለው ከሚቀበሉ የሴት ማንነት እምነት ጠበኛ የሆነውን ችግር ለመለቀቅ ነፃ የመውጣት ጸሎት ዴሊቨራንስ ፕሬር ሊደረግልኝ ተሞክሮም ነበር። የኔ ነፃ መውጣት ግን የሆነው በቅጽበት ሳይሆን በሂደት ነው። የማያቋረጠው የእግዚአብሔር እርዳታ እያለፈ ያንገላታኝ የነበረው የውድቀት አዙሪት ለአንዴ ሳይሆን በአመታት ጉዞ ውስጥ እያስተማረና እያሳደገ ነጻ አውጥቶኛል። ለትዳሬ መፍረስ ምክንያት ከሆኑ ነገሮች ውስጥ አንዱ ይህ ድካም የፈጠረው ተደጋጋሚ ቀውስ ነበር። ይህንን ስል በየዕለቱ ፈጽሞ የነበረ በደል ነበረ ማለት ሳይሆን ለተወሰኑ ዓመታት በየሆነ ጊዜው ከውድቀት ጋር ቀጠሮ ያለኝ ይመስል ደጋግሞ ያገኘኝ ድካም እንደነበር ለመግለጽ ነው። ይህ ድካም በብዙ ያጠፋሁት፣ ያፈርኩበትና የተጎዳሁበት ድካም ነበር። ነገር ግን በኔ ህይወት በዚህ ድካም የወደኩባቸው ገጠመኞች ባይኖሩ አዳኝ የሚያስፈልገኝ ምስኪን ስት እንደሆን ተገንዝቤ ከእግዚአብሔር ጸጋና ክርስቶስ በመስቀል ከሰራ ውጪ ምንም ልመካበት የሚችል መልካምነት የሌለኝ ምስኪንና ጎስቋል ያሳለ ሰው መሆኔን በመረዳት እውነተኛ እረፍት ባላገኘው ነበር። ከዚህ ፍቅር የሚለየ ማን ነው? ረሃብ ነው? ጥማት ነው? ከፍታ፣ ዝቅታ ከዚህ ፍቅር የሚለየ ማን ነው ያለው ነው ወይ የሚመጣው ማንም አይለየኝ።

ወደ ውስጤ ለመመልከት ራሴን ለመፈተሽና በማንነቴ ላይ ተግቼ ለመስራት እንድሰጥም የሆነው በዋናነት ከዚህ ድካም ጋር ከገጠምኩት ግብግብ የተነሳ ነበር። ሰው ሁሉ ይማር ዘንድ በውድቀት ይለፍ ማለት ተገቢ ባይሆንም እኔ እንደነበርኳት ሴት ላሉ ሌሎችን በውድቀታቸው ምክንያት ለሚንቁና ለሚጠየፉ ሰዎች እኛም እንደምንንቃቸው ሰዎች ያው ደካሞችና አጢአተኞች መሆናችንን ለመረዳት ከውድቀት ውጭ መንገድ አይኖርም። ትምክህትም በተፈጥሮ ውድቀትን ያስከትላልና በጠፏቸው ጥፋቶች ባልኮራም ከነሱ የተነሳ ስለ ራሴም ሆነ ስለ ሰው እንድማር ስላገኘሁት እድል በመውደቅና በመነሳት ውስጥ ስለ ሆንሁት የተሻለ ሰው ግን ሁልጊዜ አመስጋኝ ነኝ። ስራው ይቀጥላል። ግን አለፈ ትናንት ላልመለስበት ኢየሱስ አገኘኝ። በማይጥለው ምረት ዛሬ እኔ ደና እረፍት ያገኘው ሰው እግዚአብሔር ይመስገን።

እነዚህ በአራት ገጾች የሰፈሩ ያለገደብ በነፃነት የተጻፉ የዘሪቱ የድካም ህይወቶች ድካሞቹ የፈጠሯቸው ከተለያዩ ወንዶች ጋር የወሲብ ግንኙነት የማድረግ አዙሪቶች ድካሞቹ የወለዷቸው አዙሪቶች ያስከትሉት የትዳር መፍረስ፣ ነገር ግን በጌታ እርዳታ ነጻ መውጣት እንደሆነላት በድፍረት አስፍራለች። እህታችን ዘሪቱ ከበደ። በእርግጥ እህታችን ዘሪቱ እንደዚህ በህይወቱ ያሳለፈቻቸው ለጌታ ብቻ የሚነገሩና ሆዲ ፊጆ ተብለው የሚታለፉ ድካሞችን ዘርዝራ የጻፈችው አንድም ወደፊት ለሚጠብቃት ትልቅ የወንጌል ስራ የአደባባይ ንስሐ ይሆን ዘንድ ቀጥሎም በዚህ አይነት ድካም ውስጥ ለሚመላለሱ ወገኖች የእሷ ውድቀት የትዳር ፍቺ ትምህርት ሆኗቸው ትዳራቸውንም ራሳቸውንም እንዲያተርፉ አስባ ነው ብዬ አምናለሁ።

አገልጋዮች ዘንድ በውጭ ዓለም ያለፉበትን ህይወት ድካምም ይሁን ጥንካሬ በግልጽ መጻፍ በመድረኮችም መመስከር የተለመደ ቢሆንም ግን በምድራችን እንደዚህ አይነት ነገሮች በድፍረት የማይወሩ በመሆናቸው ቀጥለውም የዘሪቱ ተከታዮች በብዛት ወጣቶች በመሆናቸው እንዴም ይቻላል እንዴ ብለው የድፍረት ኃጢያት ውስጥ እንዲወድቁ ክፍተት ይፈጥራል የሚል ስጋት አለኝ። ቢሆንም ግን ዘሪቱ ትናንት ያለፈችበትን ድካሟን በድፍረት መጻፏ የሚያስመሰግናት እንጂ የሚያስወቅሳት አይደለም። አለማዊ ሚዲያዎች እያራገቡት እንዳሉት እሷ አሁን በዝሙት የምትከሰስ ሳይሆን በክርስቶስ ቅዱስ ኢየሱስ ጸጋ ከድካ ማጥያት ወጥታ በነፃነት ጌታዋን እያመለከች የምትገኝ የእግዚአብሔር ሴት ነች። በእርግጥ እሷን በድፍረት ይህንን ስትጽፍ ዲያብሎስ በትናንትና በደቀ መዝሙሮቹ በኩል ሊከሳት እንደሚችል ጠፍቷት አይመስለኝም። እግዚአብሔር ነጻ አውጭነት የጸጋውን ጉልበት ለመመስከር ካላት ፍላጎትና ድፍረት ተነስታ እንጂ መጨረሻም መጽሐፉን አስቀድሞ የማንበብ እድል ያገኘው ዶክተር ማሙሻ ፋንታ ስለ መጽሐፉ በሰጡ አስተያየት የዛሬውን ሀሳብ ይልቋጭ። ይህን ከልጅነት እስከ ልጅነት የተሰኘውን የዘሪቱን መጽሐፍ ከቀዳሚ አንባቢያን አንዱ በመሆን ተመልክቸዋለሁ። በንባና ጨምሮ ያነበብሁት ጥሩ መጽሐፍ ነው። ዘሪቱ በዚህ ግለ ታሪኳ ከተለመደው ለይ የተባለ መልኩ ብርታቷን ብቻ ሳይሆን ድካሟን መነሳቷን ብቻ ሳይሆን ውድቀቷን በማካተት ጽፋለች። ሀቅ፣ ግልጽነትና በራስ ጨክሮ እውነትን መናገር የተንጸባረቀበት መሆኑን አይቻለሁ። ከድካም ሆነ ከብርታቷ እንድንማር የእግዚአብሔር ጸጋ በሚያሳይና ሳቢ በሆነ አተራረክ አቅርባልናለች። ሁላችንም እንድናነባ አበረታታ አለው። ሰላም።